አለሁኝ አልሞትኩም አለሁኝ አብሽሩ። ይህም ቪዲዮ ስ ስሙና ተመልከቱ። ኢና ሊላሂ ወኢና ኢለይህ ራጅኡን። ይህም ቪዲዮ እንዳታሳለፉት። ኋላ በጣም ብዙ ሰዎች ተረብሸው ቤተሰብ እንኳን ሳይቀር ወላ በእንባ እየተራጩ እያለቀሱ ደውለውልኝ። አላህ መጨረሻችንን ያሳምርልን። ቁርአን ላይ ካሉ የሰው ልጆችን ልብ ከሚያስበረግጉ የቁርአን አያቶች መካከል አንዱ ይሄ ነው፣ ቀላሉ የጀሃነም ቅጣት ምን ረቡዕ ሙስሊሞች ይህንን ቪዲዮ ሼር በማድረግ ለአኬ አደርሱልኝ። ሐዋርያዊ መልሶች አኬ በአንድ ወቅት ምን አለ? ወይ የአእምሮ ህመምተኛ ካብለ በስተቀር ሚዲያ ላይ ያለ ክርስቲያኑ ከክርስትና ወጣ ከኦርቶዶክስ ወጣ ሲባል አጭራሽ አንሰማም። የሰንበት ተማሪ እህት ወንድሞቻችን፣ ህጻናት ልጆቻችን በአርባ ሰንበት ተማሪ ሰልሟል።

መጨረሻችንን ያሳምርልን። ቁርአን ላይ ካሉ የሰው ልጆችን ልብ ከሚያስበረግጉ የቁርአን አያቶች መካከል አንዱ ይሄ ነው። ዛዓመ አለዚነ ከፈሩ አለን ይባዓቱ ይላለላ። እነዛ በአላህ ካዱ በአላህ ያስተባበሉ ሰዎች ሙግት ገቡ ተከራከሩ ይላል። አለን ይባዓቱ እኛ ከሞትን በኋላ አጥንታችንም አመድ ስጋችንም ትቢያ ከሆነ ከጠፋን በኋላ ማኖም ይቀሰቀሰን አሉ። ቁል፣ በላ ወረቢ በላቸው፣ ያ ሙሐመድ ዓለይህ ሰላቱ ወሰላም፣ በጌታዬ ይሁንብኝ፣ ለቱባዐቱን ትቀሰቀሳላችሁ፣ አይደለም ትቀሰቀሷት አላችሁ። ቱመ ለቱነበኡነ ነቢማ አሚልቱም፣ ተቀስቅሳችሁም ዱንያ ላይ በሠራችሁት በእያንዳንዱ ሥራ ትነገራላችሁ በላቸው። የውመቱብለት ሠራዩ፣ ሚስጢሮች ሁሉ ይፋ በሚወጡበት ቀን በልባችን ደብቀን ያኖርነውም በስልካችን ሎክ አርገን ያስቀመጥነውም ሁሉም ምስጥሮች አላህ ዘንድ ይፋ ይወጣሉ። ወዛሊከ ዐለላህ የሲር ይሄ ደግሞ እናንተ ትቢያ ከሆናችሁ በኋላ መቀስቀሱ ቀስቅሶም ደግሞ በሰራችሁት በእያንዳንዱ ነገር ላይ መጠየቁ አላህ ላይ በጣም ቀላል የሆነው ነገር ነው ነገራቸው። ይላል አላህ ሱብሃነ ወተዓላ ሚስጥሮች ሁሉ አላህ ዘንድ ይፋ ከመውጣታቸው በፊት

ያ ግለሰብ እጅግ በጣም ከባዱ የጀሃነም ቅጣት እየተቀጣ ይመስለዋል። ነገር ግን ቀላሉን የጀሃነም ቅጣት ነው እየተቀጣ ያለው። አላህ ሁላችንም ከጀሃነም ይጠብቀን። ሁላችሁም ኮመንት ላይ አሚን በማለት ቪዲዮውን ሼር አድርጉ። አላሁመ እናስሐሉከ ልጀና ሶስት ጊዜ በየቀኑ ማለት እንዳትረሱ ቅጣት አላህ ይጠብቀን። ቀላሉም ቅጣት ተመለከታችኋ? ያጀማ አደራ ሶላታችን ላይ ልንበረታ ይገባል። በየትኛውም ቅጽበት ቢሆን ምንም መጥፎ ስራ እንስራ ሶላታችን ላይ አደራ እንሻላ። የተለያዩ ዚክሮች አሉ ከቀብር ቅጣት የምንጠበቅበት እንሻላ። እነሱን ሴፍ በማድረግ እንቅራ ለማለት እወዳለሁ። ያጀማ ምንድን ነው የተፈጠረው? ኡስታዝን ሞተ ብለው በሶሻል ሚዲያ እያዘዋወሩ እሱ ደግሞ አልሞትኩም ብሎ በዚህ ደረጃ መልስ ሰጥቷል። እስኪ በጋራ እንመልከት ላሂ ወኢና ኢለይህ ራጅዑን። ይህም ቪዲዮ እንዳታሳልፉት ተመልከቱ። መርሃባ። ይህም ቪዲዮ ሰዎች ካዩ በኋላ በጣም ብዙ ሰዎች ተረብሸው፣ ቤተሰብ እንኳን ሳይቀር ወላ በእንባ እየተራጩ እያለቀሱ ደውለውልኝ መኖሪን አረጋግጭላቸዋለሁኝ። በጣም የሚያስጨንቅ የሚያሳስብ የሆነ ነገር ነው። ሆም ብለው ይህንን ቪዲዮ የተቀነባበረባቸው ወንድሞች፣ ቲክቶከር ወንድሞች እነሱ ለሌላ ቪዲዮ የተጠቀሙትን ነገር ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ የጀመረው ወንድማችን እንደዚሁም ይህን ቪዲዮ እስቲ ተመልከቱት ብሎ ያለው ወንድማችን ሰይድ ከማልም ለሌላ ቪዲዮ የሰሩትን ከኔ ጋር አቀነባብረውት። በርግጥ እዚህ ቪዲዮ ላይ በርግጥ እዚህ ቪዲዮ ላይ ሞተ ተብሎ የተገለጸ ነገር የለም። ግን ኢና ሊላሂ ብዙ ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ተብሎ የሚጀመረው በዚህ ነው። እና ሰው ይህንን ነገር ሰምቶ በጣም ሰው ተረብሾ እየደወለ ሰው ሲያስጨንቀኝ ነው ይሄን ለመስራት ይሄን ቪዲዮ ለመስራት የተገደድኩትና ይህንን ነገር በመስራት ላይ የተጠመዳችሁ ሆን ብላችሁ ያደረጋችሁ አካሎች ካላችሁ በዚህ የሚገኝ ፎሎ፣ በዚህ የሚገኝ ላይክ፣ በዚህ የሚገኝ ገንዘብ የሀራም ገንዘብ ነው። ወላሂ የሰው ቀልብ ሰብሮ በተለይ የቤተሰብን ቀልብ ሰብሮ የሚገኝ ስለዚህ ይህን ነገር ሳታስቡት የሰራችሁ ካላችሁ ደግሞ አንድ ነገርን ከመፖሰታችሁ በፊት ቀድማችሁ እንድታስቡበት አደራ ለማለት እወዳለሁኝ። ለማንኛውም አሳስቧችሁ፣ ጨንቋችሁ፣ ደንግጣችሁ የደውላችሁ ያናገራችሁ ወዳጆቼ፣ ቤተሰቦቼ ሽክረን ጀዛኩም ላ ይረን አላህ ያክብራችሁ። አለሁም አጀሪ እስከሚደርስ ድረስ እንግዲህ አለሁም ለማለት ነው። አሰላሙ አሌይኩም ረመቱላ እኔ እ ማን ይህን ቪዲዮ ለፎሎ እርኩ ተብሎ ነው እኮ ያጀማ፣ ቤተሰብን ጭምር እየተላቀሱ ጭምር ነው የተጠየቁት እየተደወሉ። በጣም ብዙ ቤተሰቦች ደንግጠዋል። እኔን የሚያቆኙ ሰዎች ሁሉ እየደወሉ ያለ ያለበት ሁኔታ ነው። ስለዚህ እንደዚህ በቃ ምንም ምንም እያገናኘን ፎቶ የምንለቅ እንዲ ቪዲዮ ቲክቶክ ላይ በተለይ ለፎሎር ብለን አላህን ልንፈራ ይገባል። ያጀማ ስብሀናላህ። እና በዚህ ደረጃ ሀራም ነው እንደዚህ ዓይነት ነገር ተብለናል ልንጠነቅ ይገባል በተለይ ሙስሊም ሆነ እንደዚህ አይነት ተግባር መንፈጽም ሰዎች ያጀማ ነገ ሞት አለብን ነገ የቀብር ቅጣት አለብን ከሌላ ቪዲዮ እንደተመለከታችሁ ትንሿ ቅጣት ያን አላህ ይጠብቀኝ እና እናንተንም ኡስታዝችንም አላህ ረጅም እድሜና አፊያ ይስጠ ለማለት ወዳሉ እንሻአላ ሙስሊሞች ይህንን ቪዲዮ ሼር በማድረግ ለአኬ አደርሱልኝ ሐዋርያዊ መልሶች አኬ በአንድ ወቅት ምን አለ ወይ አምሮ ነው ተኛ በስተቀር ሚዲያ ላይ ያለ ክርስቲያኑ ከክርስትና ወጣ ኦርቶዶክስ ወጣ ሲባል አጭራሽን ሰማሞን ጭራሽ እሺ ነገር ይኸው። ወሻሂደ ሻሂዶ ሚን አህሊ ሃናውና ባንደበታቸው ሲናገሩ ኤዲቲንግ ነው እንደማትለን ወይ ደግሞ ኤአይ ፕሮዳክት ነው እንደማትለን ተስፋ እናደርጋለን። አዳም ጦነት ነው ሚስት ሳይቀር ሰማን እንደድርገን ያገር ላይ የካህን ሚስት እስከ ልጆቻቸው ሚስታቸው፣ ልጆቻቸውም እንደውም ከዛ ወደ መሸፈን ደረጃ ሁሉ ይደርሱ 40 በላይ የሰንበት ተማሪ እህት ወንድሞቻችን ህጻናት ልጆቻችን በአርባ ሰንበት ተማሪ ሰልሟል። ትላንት አብረን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክረት ማለት። ስለዚህ ልጆቻችንም ብዙዎቹ ልጆቻችን እዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ሁለትን ይገብረናል። እውነትን እንደዚህ ሰዎች እየመሰከሩ ይገኛሉ። ለምንድነው ነው ሰዎች እስልምናን እየተቀበሉ ያሉ? ትክክለኛውና ብቸኛው አላህ ዘንድ ተቀባይነት ያለው እምነት ስለሆነ ነው። ኢነ ዲና ዒንደ አላሂል ኢስላም፣ አላህ ዘንድ ተቀባይነት ያለው ብቸኛው እምነት ኢስላም ብቻና ብቻ ነው። አንዱን አምላክ በብቸኝነቱ ላይ ምንም አይነት ነገራቶችን ሳንጨምርበት፣ ሞቷል፣ ወልዷል፣ ተወልዷል ሳንል በብቸኝነት ወደምናመልክበት ሃይማኖት፣ ሁላችሁም ወደ እስልምና ኑ። አንዱን አምላክ በብቸኝነት እናምልከው። አላ ሱብሐነሁ ወተዓላ ለቀራችሁትም ቀጥተኛውን ጎዳና የእምራችሁ ለእኛ ሚስቲቃማውን ይወፍቀን። ወሰላሙ አሌይኩም ዳር እስከ ዳር ገና እንበዛለን። እና ሰው ሁሉ እየሰለመ ነው። ነገር ግን በዛ ደረጃ ያ ሰው እየተናገረውን ሰምታችኋል። እንሻላ እና አላሁ አክበር ማሻላ እንድትሉ ፈልጋለሁ። ብዙ ሰዎች በተለይ ቲክቶክ ላይ እሱ ደግሞ አሁን ጠፍቶብናል። እንሻላ በቅርብ መለሳ ላይ ሀገር ቤት ገብቶ ነው እና እሱ በጣም ታሪክ እየሰራ ያለበት ሁኔታ ነው። እንደነዚህ አይነት ሰዎችን ፎሎር ማድረግ ይኖርብናል። ቲክቶክ ላይ የገባን የውሱን አካውንት እስከ ዛሬ ድረስ ያላደረግን ሰዎች ዝም ብለን የምንከታተል ግን ፎሎር ያላደረግን ሰዎች ብዙዎች አለና እና ፎሎር እናድርገው። በቅርቡ አንድ ሚሊዮን እናስገባው ለማለት እንሻወዳሉ እንሻላ፣ አላህ ይጠብቀው። አብዛኞቻችን ስለ ሞት ማውራትና ሞትን ማስታወስ አንፈልግም። አንድ ቀን የምንጋፍጠው እውነተኛ ነገር እንደሆነ ጠንቅቀን እናውቃለን፣ ግና ለመርሳት ችላ ለማለት እንሞክራለን። ሞትን ስናስታውስ ወደ እኛ የቀረበ ወደ እኛ የመጣ ያህል ይሰማናል። ስንረሳው ደግሞ የሚልቅ መስሎ ይታየናል። ልባችን ይፈራል፣ ልባችን ይሰጋል። ግና ከሱ መራቅ ሞትን ማስታወስ አለመፈለግ፣ በዛ ውስጥ እንቆያለን። ቶሎ ምንረሳዋለን የህይወት ጣዕምን ስለሚቆርጥብን ወደ ኖርማል ህይወታችን ለመመለስ ስንል

ያገኛችኋል ያ ሞት። ከዛም ወደ አላህ ተባረክ ወተዓላ ትሄዱና ስለሰራችሁት ነገር በሙሉ አላህ ስለያለኑ ነገር ይጠይቃችኋል፣ ይላል ወዳጄ። ሞት የማይቀርልን አንድ ቀን የምንጋፈጠው ነገር ነው። ትልቁ ነገር ግን ምን ያህል ተዘጋጅተናል፣ ምን ያህል ራሳችን አዘጋጅተናል የሚለው ነው። ሞትን ስናስታወስ በደለን እንርቃለን። ሞትን ስናስታውስ መልካም ሰዎች ለመሆን እንሞክራለን። ሞትን ስናስታውስ ዱንያ ላይ ቀለል ብለን ለመኖር እንሞክራለን። ወዳጄ ሞት እውነት ነው፣ አንድ ቀን እንጋፈጠዋለን። ግና ትልቁ ቁም ነገር ቀለል ብለን ከዱንያ እንወጣለን፣ አልያም አላህን አስቆጥተን ዱንያን እንሰናበታለን የሚለውን ወደ አላህ እንመለስ፣ እንመከር።